የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን ገለጹ። እስራኤልና ኢራን አሁን የያዟቸውን የመጨረሻ ተልእኮች ካጠናቀቁ በኋላ በስድስት ሰዓት ውስጥ ለአስራ ሁለት ሰዓት የሚቆይ የተሟላ የተኩስ አቁም ስምምነት ለማድረግ ሙሉ በሙሉ ተስማምተዋል ብለዋል። በዚህም ጦርነቱ እንደተጠናቀቀ እንደሚቆጠርም ትራምፕ ገልጿል። ኢራን በስምምነቱ መሰረት የስምምነቱን ተኩስ አቁም በይፋ ትጀምራለች ያሉት ትራምፕ እስራኤል በ12 ሰዓት ትከተላለች ብለዋል። በ24 ሰዓት የ12 ቀኑ ጦርነት ማብቃቱን ለዓለም ሕዝብ በይፋ እንደሚበሰር፣ ሁለቱም ወገኖች ለስምምነቱ መከበር ተከባብረው እንደሚሰሩ ገልጸዋል። ይህ ጦርነት ለዓመታት ቢቆይ መካከለኛው ምስራቅ ሊጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም አይሆንምም ብሏል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛ ምስራቅን ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ መላው ዓለምን ይባርክ ሲሉም በገለጻቸው ላይ አስፍረዋል። ምንም እንኳን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደዚህ ብለው መግለጫቸውን ቢገልጹ እስራኤልም ሆነች ኢራን ምንም አይነት የተኩስ አቁም ስምምነት ላይ እንዳልደረሱ መረጃዎች ይፋ አድርጓል ማለት ነው። እስራኤልም የኢራንን የፋሲሊቲዎች ወይንም መሰረተ ልማቶችን ማጥቃት ቀጥላለች። የጦር ግምጃዎች እንዲሁም የጦር ቦታዎችንም እየመታች እንደምትገኝ ይፋ ተደርጓል። በተቃራኒውም ኢራን እንግዲህ የእስራኤልን የሚገኙ የጦር ካምፖች በተጨማሪም የተለያዩ መሰረተ ልማቶችን መረጃዎች ይፋ እየተደረጉ ይገኛሉ ማለት ነው። በተጨማሪም ኢራን ምንም አይነት ስምምነት ላይ እንዳልደረሰች ይፋ አድርጋለች ማለት ነው። ስለዚህም ዶናልድ ትራምፕ እንግዲህ ምናልባትም ኢራንን ለማዘናጋት ተጠቀሙበት መረጃ ነው ብዬ በግሌ አሳቤን መስጠት ትፈልጋለሁ። እናንተም እንግዲህ እንደዚህ አይነት ትኩስ መረጃ እንዲደርሳችሁ ሰብስክራይብ እንድታደርጉ በተጨማሪም ይህን ቪዲዮ ላይክ እንድታደርጉልኝ በትህትና ጠይቃለሁ። መልካም ጊዜ ይሁንላችሁ።